ሶስተኛውን ክፍል እነሆ። ስለተፈጠረው ሁሉ በጣም አዝናለሁ ኃይሉ። ምንም አይደል፣ አሁንም ለመድኩት። በዚህ ስራ ምክንያት የስንቱን ሳቅ፣ ማንጓጠጥና ሪጀክሽን አይቼበታለሁ። በዚህ አይነት የስንቱ ሐሳብ ሐሳብ ብቻ ሆኖ እንደቀረ ስታስብ ግን ከልብ ያዝናሉ። ስትጀምር ምን ጊዜም ይሄው ነው። ግን አትፍረድባቸው። ከግንዛቤ እጥረት ነው። ቢያንስ ለስራ እንቅፋት ለመሆን አቅም ያላቸው አይደሉም። እንደውም ዝም ብሎ አዲስ ሐሳብና ፈጠራ ላለመቀበል ከሚደረግ ግብ ግብ ነው። እኔ የስራው ባለቤት ይሳካል ብዬ ከተነሳው እስኪ ከተሳካለት የአቅማችንንም ቢሆን እንርዳው የሚለውን መተሳሰብ ምን ውሃ በላው ምን? እኔ ምን ልረዳ እችላለሁ? ምን ልትረዳኝ ትችላለህ? ባህሩ ግን ምናልባት የገበያ ጥናቱን ለማዘጋጀት የሚያስችል ፎርም ቢጤ አዘጋጅቻለሁ። እሱን ሞልተው እንዲፈርሙልኝ ብታግባባልኝ፣ ይህም አንድ እርዳታ ነው። ይሄንን እንኳን አንተው እንደጀመርክ ጨርሰው። እኔ ከአንዳቸውም ጋር ኮከቤ አይገጥም። ምናልባት ሌላ የምረዳ ነገር ካለ ግን ሌላ ምን ትረዳኛለህ? የአልጋውን ዲዛይን በወረቀት ላይ አይቼዋለሁ፣ ግን የሰራኸው ሳምፕል ነገር የለህም? እኔ እኮ ነገርኳችሁ ያለኝ አዲስ ሐሳብና እንዲሰራ የማየት ከፍተኛ ጉጉት ነው። የቴክኒክ ስራውን የመስራት ችሎታው የለኝም። የሆነው ይሁን ብዬ ለሠራተኛ ከፍዬ አስርቼ አምርቼ ገበያ ላይ ላቅርበዋል፣ ነገር ደግሞ የሚያወላዳ ገንዘብ በኪሴ የለም። ግን ምናልባት ሰው በወረቀት ላይና በንግግር ሐሳብን ከመረዳት ይልቅ አንድም ቢሆን የተሰራውን አይቶ የመቀበል አዝማሚያ ነው ያለው እና እኔ ልረዳህ ከቻልኩ በብረታ ብረት ሥራ ዲፕሎማ በዚሁ ሙያም ነው አሁን ተቀጥሬ የምሰራው። እንደው የቦታና የገንዘብ ችግር ስላለብኝ እንጂ በግሌ ለመስራትና ትልቅ ደረጃ ላይ መድረስ ነው የምፈልገው። በጣም ጥሩ። ስለዚህ የእጄን ዋጋ ልተባበርህና ሳምፕል ለመስሪያ የሚሆን እቃ ብትገዛ ሳምፕሉን ሰርተን ማሳየት ትችላለህ። እንዴት! እስከ ዛሬ እንዲህ እንኳን የሚለኝ ሰው አጣው። ፈቃደኛ ከሆንክ ማለት ነው። እንዴ ፈቃደኛ ነኝ እንጂ። ጥሩ በቃ እንደዛ ከሆነ ያለውን የገበያና የዕቃ መግዣ ዋጋ ጠርቼ ልንገር። በጣም ደስ ይለኛል። ደስ ይለኛል። ስሌቱን እንዳውቅ ያልጋውን ዲዛይን ኮፒ አድርገ ብትሰጠኝና ከዛ። እሱን እንኳን ማድረግ አልችልም። የፈጠራ ስራዬን የባለቤትነት ማረጋገጫ እስካላገኘው ድረስ እንኳን ኮፒ አድርጌ ልሰጥ ሰዎች ትክ ብለው እንዲያዩትም አልፈልግም። ይቅርታ ይሄ ኮፒራይት ጉዳይ ነው። ሶሪ ታዲያ የሚያስፈልገውን የብረት አይነትና መጠን በምን አውቃለሁኝ? ችግር የለም እኔ እነግርሃለሁ። የቴክኒክ ነገር አላውቅም አላልከኝም እኮ። መቁረጥ መበየዱን ነው እንጂ የማላውቀው ለስንት ሜትር ታጣፊ አልጋ ስንት ሜትር ብረት እንደሚያስፈልግና የብረቱን አይነት አውቃለሁኝ። እሺ፣ የሚያስፈልገውን ዝርዝር አውጣና አብረን ገበያ ሄደን እንገዛለን። ከዛ እያሳየኝ አብረን እንሰራዋለን። እዚህ ላይ ግን ሀሳቤ ገብቶ ከሆነ የፈጠራ ስራዬ እንደ ሳምሶናይት የጅ ቦርሳ ማንም ሰው በቀላሉ ይዞት ሊንቀሳቀስ የሚችል አይነት ነው። ስለዚህ የሚገዛው የብረት አይነት ለሸክም የከበደ መሆን የለበትም። መቼም ሰውን የሚያክል ነገር የሚያስተኛ ስለሆነ ከጠንካራ ማቴሪያል መሰራት ያለበት ይመስለኛል። ጠንካራ ግን ቀላል አልሙኒየም ነገር ይሁን፣ ዋጋው ደግሞ ኪስም አይጎዳ። ጥሩ እስኪ ለማንኛውም ያስኬዳል ወይስ አያስኬድም የሚለውን ለማረጋገጥ ብቻ ሳምፕሉን ባገኘ ነው እቃ እንስራው። አልሙኒየም መሆኑ የእቃውን ጥራትና ውበት ሊጨምረው ይችላል። በጣም ጥሩ። ታዲያ መቼ ይጀምር? ሌላ ደግሞ ምን ችግር አለመሰለ? ለጊዜው ለጥሬ ዕቃ መግዣ የሚሆን ብር በእጄ የለም። ታዲያ አንተ ብትገዛውና በኋላ ደግሞ ነው። አይ አይ አይ እኔ እንኳን በሚችለው ልተባበርህ ነው እንጂ ያልኩት አንተን ስፖንሰር ለማድረግ አቅም የለኝም። ገባኝ። በብድር እኮ ነው እኔም የሚያበድረኝ ሰው ባገኘውና በሰራሁ ብቻ። አንተ ስራውን ስራ፣ ገንዘቡን ከየትም ብዬ አመጣዋለሁ አለኝ። ጥሩ። አንዴ ገብቼበታለሁ። ግን ረጅም ዓመት አሜሪካን ወር ያለው ብለሃል እንዴት ህልምህን ኡን ማድረጊያ እንኳን የሚሆን ትንሽ ሳንቲም ሳትይዝ መጣ? አሁን ብነግርህ ልታምነው ከምትችለው በላይ ብር ይዤ ነው የመጣሁት። ታዲያ ግን ስመጣ የጠበቀኝ ወጪ ከአሜሪካ ከመነሳቴ በፊት ባውቀው ኖሮ እግሬን ባላነሳው ነበር። ቤተሰብ ዘመድ ረዳው ስትል ነበር መሰለኝ። አዎ የኔንም የባለቤት የኔ ምሕረትን ቤተሰቦች ቤት ማደስ፣ ዕቃ መለወጥ፣ እንደገና ደግሞ ምሕረትን ረጅም አመት አገባሻለሁ ብዬ ስላስጠበቅኳት ምናልባት ካሳ ቢሆናት ብዬ ሰፊ የሰርግ ወጪን አሳልፊያለሁ። ይህ ስራ እንደው የሚሳካ ከሆነ ልሞክር ብዬ እንጂ ከአሁን በኋላ እዚህ ሀገር ስቆይ ለማወጣው የቤት ኪራይ፣ የምግብ ወጪ እንኳን የሚሆን ገንዘብ የለኝ። የቀረችኝ ለክፉም ለደጉም ትቀመጥ ብዬ የደበቅኳት የመመለሻ የአውሮፕላን ትኬት መግዣ ብር ብቻ ናት። በጣም ያሳዝናል። የመጣው የምጣ ብዬ ብር ከነከው፣ አለ ደግሞ እዚሁ ልመና መግባቴ ነው። ገበሬ ዘሩን አይበላም የሚባል ነገር አለ። ገባ ገበሬ ዘሩን አይበላም፤ ለዘር ብሎ ያስቀመጠውን እህል ከበላው ለሚቀጥለው የምርት ዘመን የሚሆን ጥሪት አይኖረውም ማለት ነው። እኔ እንደሚታየኝ ይሄ ወደ አሜሪካን መመለሻ ብርህ ዘርህ ነው። እሱን ካጠፋው ጥሩ አይመስለኝም። እኔም ይህም ብዬ ነው ይሁል ይህን ያህል ጊዜ የሀብታሞችን በር ሳንኳኳ የሰነበጥኩት ይገርማል። አጥቦ ጭቃ። ወይ ሁሉንም ትቶ ወደ አሜሪካ ተመልሶ መሄድ ወይም ደግሞ ለአንዴና ለመጨረሻ ጊዜ እናንተ በተነጋገር ነው መሰረት መሞከር ያሉኝ ብቸኛ አማራጮች እነኚህ ብቻ ናቸው። ለካስ ከድህነትም የከፋው ድህነት አግኝተው ሲያጡ ነው። አንድ ሚስ ያረከው ምኑ? ይሄኛው ነገር ስታጠፍ ያለ በዚህ በኩል ነበር የሚያልፈው። እስኪ እንሞክረው እንጂ የሚሆን አልመሰለኝም። ሁለቱ የማስደገፊያ ብረቶች ርዝመታቸው እኩል መሆን ነበረበት። ቆይ ቆይ ቆይ፣ አሁን ገባኝ። አየህ፣ በዚህ ጋ ማለፍ የነበረባት አያያዥ ቀጭን ብረት አልገባችው ይሁን። አያያት ወረቀቱ ላይ የት አለች? እስኪ ያዝኩትን ልጨርስ። አንዱ ስንጀምር ስንተው እኮ ምንም ሳንሰራ ማለት ምንድን ነው? የምን ማለት ነው? ግቢ ውስጥ የገባብኝ እኔ እኮ ከጠዋት የጀመረ ይሰማኛል፣ ከየት እንደሆነ ነው እንጂ ያልገባች በገዛ ግቢ ውስጥ የሚሰራውመወ እኔ ነኝ። እማዬ ነዋ በልቼ ምንድን ነው እሱ በግቢ የሚሰራው አልጋ ነው። አርጋ ያሳጣህ አባቴ። እኔ ነኝ ጥፋተኛው። ማማ ጥፊ። አይ አንተ አንተ ዞር በልልኝ እና ምን ልሁን ብለህ ነው በገዛ ቤት? ያዝኝ ባስጠጋ ሰላሜን የምትነሳ አዝነሻል። አላስጠጋሽኝ። በየወሩ ቤት ክራይ እየከፈልኩሽ ነው። ምንሆነ፣ ምን አጎደልኩብሽ ደግሞ? በነጻም ልትኖር አምሮሃል። ኧረ ቆይ እንዴ አንድ ጊዜ እንደማመት። ለመሆኑ ማንን አስፈቅድህ ነው እንዲህ ጆሮ በሚበጥስ ድምጽ ሰፈሩን እንቅልፍ የምትነሳት? ምን ጣጣ አለው? እንዴት ጣጣ የለውም? አይደለም፣ ጣጣ አይደለም? እንቅልፍ ነሳኸኝ። እንደው ግን ምኑ... እንደው የምጠብሱት እኔ ነኝ መማ፣ ያልጋውን ሳምፕል ካልሰራህልኝ ብዬ አስቸግሬው ነው። አፈቅዶለ? የሚሰራው እሱ፣ የማሰራው እኔ። ደግሞ ማንን ላስፈቅድ? የምታሰራው አንተ፣ የሚሰራው እሱ። አቤት አቤት አቤት! የመስሪያ ቦታው ታዲያ የማን መሆኑ ነው? እዚህ ግቢ ውስጥ ለሚደረገው ማንኛውም ስራ የእኔ ፈቃድ መጠየቅ የለበትም? እኔ ስራ አልሰራሁም፣ ይቺን ሳምፕል ለማሳያ እየሰራሁለት ነው እሱ እንዳለቀ በቃ ይሄ መተዳደሪያ ይሆነኛል ብዬ ጀመርኩት። አይደል እኮ በማን ቤት ማንን አስፈቀደኝ? ቆይ ምን ችግር አለው ጩኸቱስ? እንደው አንዳች መዓት እንደመጣ ጩኸት ሲሉ የነበረው ጩኸቱስ። በጣም ይቅርታ እማማ ጥፍወርቅ እንዳሉት ማስፈቀድ ነበረብን። ለመሆኑ በማን ነው? ኤሌክትሪክ ነው። ይሄው ብረት የሚጠበሰ ብዙ እንደማይቆጥር ስለማወቅ ነው። በቃ እኔ ነኝ እና እንዲህ ብለቀለቀ የነበረው በነፋስ ነው በውሃ? እሱን አላሰብነውም ነበር በ ቆይ ቢሆንስ የዚህም ቤት ኤሌክትሪክ ዋጋ ማን ነው የሚከፍለው? እኔ አይደለም የሚከፍለው? ጎሸኛ ከፋይ የሆነስ እንደሆነ ታዲያ ቆጣሪው ከሚችለው በላይ ብረት እየጠበስክ ስታነደው ዝም ብዬ ላይ ይህ ነው። ይሄ የድሮ ቆጣሪ አዲስ አበባ የመብራት ቆጣሪ ገባ ገባ ሲባል የተተከለ ሲበላሽ፣ ጠንካራው በዚህ ዘመን ከየት ተፈልጎ ይገኛል? ዋኮን ማማ አይ ወዲያ፣ ምነው? እጥፋን እዛው ፈልግ። አሁን ይህንን ምናምን ትያችሁን አጣጥፉና ውልቅ በሉልኝ። አንተም ቤትህን ፈልግ ትናንት ጀምሮ አልጋ አልጋ እያልክ ስትቀባጥር የዚህን የአልጋ ጉዳይ ገና ብዙ መዘዝ እንደሚያመጣብኝ ያው አንተም ባህሩ የዛች የምስኪንና ትህን ውለታ የከፈልኩ እየመሰለኝ እስከ ዛሬ ጭ ይሃለሁ። አሁን ወደምትሄድባት ጥርግ ምን ደግሞ መስተርጅና ያለችኝን ብቸኛ ሀብቴን እንቅልፍ የለጣ እንዴ! እስኪ ቆይ አንድ ጊዜ እንነጋገር። አይ፣ ምነው የመነጋገሪያው ጊዜ ማ በቃ እኮ አለቀ። የቤተሰብ ኃላፊ ነው። ዛሬውኑ ልቀጥ ብዬ ሜዳ ውጥቼ ብጥልህ መቼም ልጅ ያለው ግፉ በኔ ላይ ባይደርስ በልጅ ልጆች ይደርሳል። ቤት አፈላልገህ እንድትወጣ አንድ ወር ሰጥቻለሁ። በቃ እንኳን እዚህ ቤት እዚህ ሀገርም ከአንድ ወር በላይ አይቀመጥም። አረ ተባክ። ቱ ቱ ቱ ቱ ሀገሩ ባዶ እንዳይቀር፣ እንዴት ያለ ነገር ነው? እባካችሁ፣ በገዛ ጊዜ የመከራ ነው። ቱ ይልቅ ወደ ስራችን። ኖ ኖ ኖ፣ በቃ እቃዎቹን ሰብስብ፣ መኪና ጠራና፣ እኔ እናት ቤት እንሄዳለን ዛ ቦታውም ሰፊ ነው። ተቆጭም የለብን። ሰው ከተናገረችሁን ሁሉ አሁን ትረሳዋለች። እኔ አልረሳውማ። ብልብል ያዝ ያዝ ወረቀቶቹን የሚያሰብሰብ ነው እሱ እንደሚለኝ ከሆነ ምንም አይነት ስራ ብሰራ ደስ አይላትም፣ ትቆጣለች። በአጠቃላይ ሰርቼ መኖር አልቻልኩም ነው የሚለው። እኔም ተኝቼ ማደር አልቻልኩማ። እንግዲህ ይሄ ልጅ ተሸክሞም ተቸግሮም ትምህርቱን ጨርሶ ቁጭ ብሏል። እንዲያው በየሰው ድርጅት እየተቀጠርኩ ጉልበቴን እየቸረቸርኩ ከምኖር የራሴን ስራ ብሰራ እያለ ነው። መቼም ለሱም ባይሆን ለዛች ህይወቷን ሙሉ ላገለገለችሽ እናቱ ስትይ ። እሱን ከቁም ነገር ብታደርሽው ለነፍስሽም ይሆንሻል። እኔ መቼ ከቁም ነገር አይድረሳልኩ። ይህ ስራ የቲ ስራ የቲ ስራ እኔ ምን አውቃለሁ፣ የት እንደሚሰራ ሌሎቹ የት ነው የሚሰሩት? እንዲህ ቤት ያለው በቤቱ፣ ቤት የሌለው ዘመዱ ቤት፣ ዘመድ የሌለውም በየሜዳው ላይ ይሰራል። እንግዲህ የሚበጀውን የሚያውቀው እሱ ራሱ ነው። እሱማ የተወለድኩ ያደግኩበት ቤት ቤቴ ነው ብዬ ለሙከራ ብሰራ ጭራሽ ከቤት ውጣ አለችኝ ነው የሚለው። እንዴት ያለ ጉድ ነው ባካችሁ። እሱ ካለ እኔ ቤት አላየም ወይ። ስንት ጠያቄ የሌለበት መሬት አለ፣ እሱን ፈልጎ አይሰራም። ምን ሆነሻል ጥፌ? እኔ እኮ ለሌላ ብዬ አይደለም። እና ጩኸቱን ሰምተው ቢሆን ምን መዓት መቅጣ ነው የምትለው? ይሄ እኮ የሥራው ባህሪ ነው። ባህሪው ከፋ እንዴ? ከሥራው ደግሞ የልጁ ትዕቢት ባሰ። እንደው ያገኘውን እንጃ እንጂ ሰው ጤፉ ሆኗል እኮ ገብሬ መስሎሽ ነው? ልጁ የማይለወጥ ትሁት ሰላምተኛ ነው። ታዲያ እስኪ ቢያስፈቅደኝ ምኑ ይነካል? ደግሞ ይሄ መጀመሪያ ጊዜው እንዳልሆነ አሳምረህ ታውቃለህ። ከዚህ በፊትም ዶሮ አረባለሁ ብሎ እሽ ስልየዋልኩ ደም ግፊቴን ከፍ አርጎት አንተውንም በርክሽ ሽምግልና የመጣ ልጁ እኮ የማይሞክረው ነገር የለም ከዶሮ ማርባት ተነስተው ዛሬ ቀና ብለው የማያያቸው ስንት ባለጸጎች እናውቃለን እንዴ። ያኔም ቢሆን ሳያስፈቅደኝ ድንገት አንድ ቀን አራት ነው አምስት ዶሮች ተሸክሞ መጣ። እስቲ ጉዱልይ ብዬ ዝም አልኩ። አውቃለሁ እኔ ከነገ ዛሬ አርዶ ይበላቸዋል ወይም እንደ ባትወልጅኝም እናቴ ነሽ እንቺ አንዷን ይለኛል ብዬ ስጠበቅ ዶሮቹ እንኳን ቁጥራቸው ሊጎል እየተፈላፈሉ እየተፈላፈሉ በዙና አትክልቶቼ ድምጥማጣቸውን አጠፉት ጭራሽ ለዶሮቹ ቤት ይሁን ብሎ የበሰበሰ ሳጠራ ይዞብኝ አይመጣም። አበድኳ አበድኩ። እንደው ዝም ብለሽ ነው እንጂ ዶሮ እንቁላሉም ለአንቺ ይተርፍ ነበር። አይ እንደው ከልብህ ነው ገብሬ። አሁን እነዛ ዶሮች እስካሁን ቢኖሩ ኖሮ የአትክልት ዘር በግቤ ይተርፍ ነበር። ደሞ እኮ ያናደደኝ እኔን ጎዳ እየመሰለው አንድ በአንድ እያረደ በልቶ መጨረሱ። እስኪ ኔ እሱ ዶሮ ቢበላ የምከፋ ነኝ አሁን? ያለፈው አለፈ፣ ስለ አሁኑን እነጋገር። ምን አለ ሁለታችሁም የሆነ ነገር ለማድረግ ስታስቡ ቀድማችሁ እኔን ብታማክሩ? እሱም ይዳፈራል፣ አንቺም አታልፊም። ለዳኝነትም አውቃታችሁ። ባህሩ በእውነት ታታሪ ልጅ ነው። ብዙ ይሞክራል። መታገዝ ያለበት ልጅ ነው። አብልቼ አጠጥቼ አሳደግኩ። ይኸው መውደቂያ እንዳያጣ ብዬ በደህና ብር ላከራየው የምችለውን ቤት ለእሱ በርካሽ ሰጠው። ከዚህ በላይ ታዲያ ማገዛለን? ቢሆንም የእናቱን ውለታ እና አንተ ደግሞ አስር ጊዜ የእናት ሁለታ የእናት ሁለታ ትላለህ። የእናቱን ውለታ እኔ ለእናቱ ከፍያለሁ። አረ ሳትቆጪ እንነጋገር እንዴ። በማገባገብ ተህ በነገር ጠመድከኝ። አረ ተውኩት በቃ። እኔ እኮ ስገባ አግኝቸው እንዲሆንኩ ብሎ ቢያጓየኝ ነው እንጂ ምን ቤት ነኝ? ደግሞ ደግሞ ከማንም በላይ የምቀርበው የማስብለትም እኔው ነኝ። ክፉ አታርጉኝ። እንደዛ ከሆነ ይችን የጀመራትን ስራ ይጨርስ። አይሆን ከዛ በኋላ ስለ ድምፁና ስለ መሰለው ነገር እንነጋገራለን። የት አሉ? ተናገረችኝ ብለው ወዲያው። አይደለም እንደዛ፣ ገብረታቸውን ሰባስበውና አጠረቃቅመው የወጡት እንደዛ ነው። እንደ ነገሩ ታዲያስ። ሰዎቹ ድሮም ተልኳቸው ሌላ ነው እንጂ ስራማ ቢሆን የኔን ቁጣ ታግሰው በሰሩ። ሰው ቁጣ አይደለም ስንት ነገር ችሎ ነው የሚያልፍለት። ፌንጣ ብትቆጣ እግሯን ጥላው ሄደች አሉ። እኔ ምን ይቀርብኛል? እነሱ ቀረባቸው እንጂ እስኪ ያናግራቸዋለሁ፣ ደግሞ መቼም አንዴ ጀምሬዋለሁ። እንደዛ ከሆነ እኔና አንቺ እንደው ወደ ግል ጉዳያችን እንመለሳ፣ እስቲ ደግሞ እኔ። እናንተ ምን የግል ጉዳይ አለ? ተይ ተይ ተይ፣ ስንት ነገር አውርተን ስንት ዶልተን በምኑ ላይ ተይ። ጥፌ ተይ ጥፌ በጋብቻው ላይ ነዋ። እሱንማ፣ እኮ ቆይ ላስብበት። አይ ላስብበት እያልሽ ብዙ ዓመት አስጠብቀሽኛል። እኔ ሽማግሌ መላክ ነው እንዴ? እሱማ አገር ወጉ ነበር እኮ ሽማግሌ ልላክ። እና ታዲያ በስተርጅና ጠልፈ የሀገር መሳቂያ ልታረገኝ? በይ በይ፣ እንደው በአሁኑ እሁድ ተዘጋጅ። አንድ ሁለት ሰዎችን ይዤ እመጣለሁ። አንተም ትመጣለህ። እኔማ አንዴ ትቀራለሁ። ጎሽ እኔ እኮ ደጋግሜ እነግርሃለሁ፣ ይሄ አልጋ ባልጋ ፕሮጀክት ምንም የሚሳካ አይደለም። እሷ ልጅ እየጠበቻት አልጋው ላይ እንዳትወድቅ ይኸው በዚህ የተነሳ ቤቱን ልቀቁ ተባለ። ሌላ ቤት እንፈልጋለና ካሁን በኋላ እዚህ ሀገር ምን ያህል ጊዜ የምንቆይ ሆኖ ነው ሌላ ቤት የምንፈልገው? እሱን ና እርግጠኛ ያለሁ። መቼ ነው እርግጠኛ የምትሆነው? አንቺ እንኳን ብትተይ ምን አለበት። እውነቴን እኮ ነው። ምን እያሰብክ ነው? ለጊዜው እኔ እናት ቤት እንቆያለን። ካሁን በኋላ ለቤት ኪራይም ቢሆን ተጨማሪ ወጪ ማውጣት የለብንም። ና እቃ ማጓጓዝ መጀመር ነው። ብረታ ብረቶቹን የወሰድከው እሱ ንብረቴን የማስቀምጥበት ቦታ አጥቼ ነው። አሁን ግን እኛም ተጠቃለን እንገባለን። አይደረግም። እንግዲህ ወደድሽም፣ ጠላሽም ካሁን በኋላ ያለን አማራጭ እሱ ብቻ ነው። በእጄ ያለው ገንዘብ አልቋል። ምን ምን የተለየ ወጪ አውጥተን ነው ገንዘብ ያለቀ ችሪ ዛሬ ካልጋለ ሞድቆ ነው። አረ ቆይ፣ ማለት ስለምን የተለየ ወጫጥ ነው ገንዘብ ያለው? የሚበላው የሚጠጣው፣ ለቤት ኪራይ የሚከፈለው ቀላል ነው። እኔም እኮ ለዚህ ነው ቶሎ እንሂድ የምለው። ብዙ መቆየቱ የበለጠ እጃችንን ያሳጥራል። ስንሄድ ለምንዘጋጅበት ድርቆሽና በርበሬም ገንዘብ እናጣለን። እሺ፣ መቼ ነው የምንሄደው? ለጊዜው እኔ ነኝ የምሄደው፣ አንቺ በኋላ ፕሮሰስሽን ጨርሰሽ ትከተኛለሽ። እስከዛኔ ሁኔታዎችን አመቻቼ ጠብቃችኋል። እኛ እንሄድም ትሄዳላችሁ፣ ግን አሁን አይደለም። ማለቴ የእናንተ ፕሮሰስ ራሱ ጊዜ ወስዳለ። እዚህ ጄ ኢንቪቴሽን ወረቀት ትልክላችኋል። እና ደግሜ አሁንም እስከ ልጄ ልጠብቀ ነው። ምህረት እስካሁን ጠብቀሽኝ እንዳዞርክብኝ፣ እስከ መቼ በዚህ ሁኔታ እንደምኖር አልገባኝም። እሺ አንተስ መቼ ነው የምትሄደው? ረ ልጅቷ ጫፍ ላይ ደርሳለች። መልስልኝ እንጂ ምናልሽ አንተስ መቼ ነው የምትሄደው? አላውቅም። ለምን አታውቅም? ንገረኝ እንጂ እንዴ፣ ለምን አታውቅም? ተባረን የመጣ እስኪ ተይ መረት፣ አልተውህም። ተይኝ፣ በቃ የአውሮፕላን ትኬት ከፍለዋለሁ። ያልኩትን ብር ነክቼለታለሁ። ገንዘብ ማግኘት አለብኝ። ምን? ለመመለሻ ብዬ ያስቀመጥኩትን ብር ብረታ ብረት ገዝቼ የአልጋውን ስራ አስጀምሬበታለሁ። አላምንህም። እስኪ ከፊትሽ ይነጥለኝ ብለህማል። አንዷን ልጄ ለምን ወርሽሻለሁ? ይህን ከማድረግ በፊት እኔ ማወቅ አልነበረብኝም? ብሩን ልጠቀምበት ፍቃደኛ ትሆኝ ነበር? ፍጹም አልፈቅድም ነበር። ስለዚህ ለአንቺ መንገድ ምን ጥቅም አለው? ይህ ባውቅ ኖሮ አይኔ እያየ ገደል ስትገባ ዝም አልልህም ነበረ። ሕልሜን እውን ማድረጌን ገደል እንደ መግባት የምትቆጥር ከሆነ እኔም፣ ተው ብሩን አታጥፋው ብትይኝ ኖሮ አልሰማሽም ነበር። በቁሜን የቀበርከኝ ይሉ፣ ከአሁን በኋላ ትዳራችን ትዳር ሆኖ እንደማይቀጥል እውቅም። ልጄ፣ ወይኔ ልጄ